የንብረት ህግ በኢትዮጵያ የንብረት ትርጉምን በተመለከተ የንብረት ህግ ምንነትና የተፈጻሚነት ወሰንን በተመለከተ የንብረት መብት ዓለም አቀፍና አገር አቀፍ የህግ ማዕቀፎችን በተመለከተ የንብረት ባለቤትነት መብት የሚገኝበት ሁኔታዎችን በተመለከተ የመሬት ባለቤትነት ጋር በተገናኘ የህገ መንግስቱ አንቀጽ 40 ንዑስ አንቀጽ 3 እና የውጭ አገር ዜጋን የቋሚ ንብረት ባለቤት የሚያደርገው ረቂቅ አዋጅን በተመለከተ በንብረት መብት ላይ ያሉ ገደቦችን በተመለከተ በዚህ ቪዲዮ የምን ለመመለከት ይሆናል። ውድና የተከበራችሁ አድማጮች እንደምን ሰንብታችኋል? አህመድ እንድሪስ ነኝ ከኢትዮ ኔትወርክ ዩትዩብ ቻናል። ዛሬም በሌላ ጠቃሚ ጉዳይ ዳግም ተገናኝተናል። ለቻናሉ አዲስ ከሆናችሁ ሰብስክራይብ እንድታደርጉ እያስታወስኩኝ በቀጥታ ወደ ጉዳዩ አምራሁኝ። የንብረት ህግ በኢትዮጵያ። ውድና የተከበራችሁ አድማጮች ንብረት ለሰው ልጆች የመኖር ህልውና ከሚያስፈልጉ መሰረታዊ ፍላጎቶች አንዱ ሲሆን በመሰረታዊነት የሚያስፈልጉ መብቶችን ለምሳሌ የምግብ፣ የመጠለያና የመሳሰሉትን መብቶችን ለማግኘትና ለማሟላት እንደ መሰረት ሆኖ ያገለግላል። የንብረት ትርጉምን በተመለከተ በመጀመሪያ የንብረት ህግንና የንብረት መብትን ለመረዳት ንብረት የሚለው ቃል ምን ማለት ነው ለሚለው ጥያቄ መልስ ማግኘት አስፈላጊ ነው። የኢትዮጵያ ፍትሐብሔር ህግ ስለ ንብረት ምንነት በቀጥታ ያስቀመጠው ትርጉም ባይኖርም ከተለያዩ ጽሁፎችና ስለ ንብረት ህግ ከሚደነግገው የፍትሐ ብሔር ህግ አንቀጾች መረዳት እንደሚቻለው አንድ ነገር ንብረት ለመባል በዋናነት ሶስት መሰረታዊ ነገሮችን ማሟላት አለበት። አንደኛው አንድ ነገር ንብረት ለመባል በባለቤትነት ሊያዝ የሚችል አፕሮፕሪየብል መሆን አለበት። ሁለተኛው ይህ በባለቤትነት ሊያዝ የሚችል ነገር ጥቅም ያለው ወይም ዩዝፉል መሆን አለበት። ይህ ማለት ግን ሁሉም ጠቃሚ የሆኑ ነገሮች የንብረት ትርጉም ይሰጣቸዋል ማለት አይደለም። ለምሳሌ ያክል ፀሐይ፣ አየር፣ ጨረቃ፣ ኮከብ ወደ ሌላ ኃይል ካልተቀየሩ በስተቀር ንብረት ሊሆኑ አይችሉም። ምክንያቱም ደግሞ በባለቤትነት ልንይዛቸው አንችልም። እንዲሁም በዋጋም ወይም በገንዘብ ሊገዙ የሚችሉ አይደሉም። በሶስተኛ ደረጃ አንድ ነገር ንብረት ለመባል ያ ነገር ዋጋ ወይም ፔኩኒያሪ ቫልዩ ያለው ወይም ዋጋ የሚያወጣ መሆን አለበት። ማለትም በገንዘብ ሊገዛ የሚችል ወይም በሌላ ንብረት ሊለወጥ የሚችል መሆን አለበት። the thing must have pecuniary value። በአጠቃላይ ንብረት ማለት በባለቤትነት ሊያዝ የሚችል ኢኮኖሚያዊ ጠቀሜታና ዋጋ ያለው ነገር ማለት ነው። የንብረት ህግ ምንነትን በተመለከተ ደግሞ ውድና የተከበራቸው አድማጮች፣ የንብረት ህግ ማለት የንብረት መብት እንዴት እንደሚገኝ፣ ለሶስተኛ ወገን ወይም ለሌላ ሰው እንዴት እንደሚተላለፍ፣ እንዴት እንደሚቋረጥ፣ የባለ ሀብትና የባለ ይዞታ መብቶች ምን ምን እንደሆኑ ወዘተ የሚደነግግ ወይም የሚገዛ ህግ ሲሆን በአንድ አገር ኢኮኖሚ ወይም ምጣኔ ሀብት ላይ የሚኖረው ቦታና የሚያደርገው አስተዋጽኦ ከፍተኛ ነው። እንደሚታወቀው በብዙ አገሮች ውስጥ ግለሰቦች በአጠቃላይ የግል ንብረት መብቶችን ወይም ንብረታቸውን የመሰብሰብ የመያዝ ውክልና የመስጠት የማከራየት ወይም የመሸጥ መብቶችን ይጠቀማሉ ንብረት የማፍራት መብት አገራችን ኢትዮጵያ ወዳና ፈቅዳ ፈርማ በተቀበለቻቸው ዓለም አቀፍ ስምምነቶች እንዲሁም በአገር አቀፍ ህጎች ውስጥ ጥበቃ ተደርጎላቸው ይገኛል። በመጀመሪያ የንብረት መብት ዓለም አቀፍ የህግ ማዕቀፍን ስንመለከት ውድና የተከበራችሁ አድማጮች፣ የንብረት ባለቤትነት መብት በዓለም አቀፉ የሰብአዊ መብቶች መግለጫ በእንግሊዝኛው ዩኒቨርሳል ዲክላሬሽን ኦፍ ሂውመን ራይትስ ዩዲኤችአር ድንጋጌ አንቀጽ 17 ላይ እውቅናና ጥበቃ ያገኘ ሲሆን በዓለም አቀፍ የሲቪል እና የፖለቲካ መብቶች ቃል ኪዳን ሰነድ በእንግሊዝኛው ኢንተርናሽናል ኮቪነንት ኦን ሲቪል እንድ ፖለቲካል ራይትስ አይሲሲፒአር እና የዓለም አቀፉ የኢኮኖሚ ማኅበራዊና ባህላዊ መብቶች ቃል ኪዳን ሰነድ በእንግሊዘኛው International Covenant on Economic, Social and Cultural Rights ላይ በግልጽ ወይም በቀጥታ ባለመቀመጡ የተነሳ የንብረት መብት ሰብአዊ መብት ስለመሆኑ ክርክር ሲነሳበት ይስተዋላል። ይሁንና በዓለም አቀፍ የሰብአዊ መብቶች መግለጫ ዩዲኤችአር ዩኒቨርሳል ዲክላሬሽን ኦፍ ሂማን ራይት ድንጋጌ አንቀጽ 17 መሰረት ማንኛውም ሰው ብቻውንም ሆነ ከሌሎች ጋር በመሆን ንብረት የማፍራት መብት አለው። ማንም ሰው ንብረቱን በዘፈቀደ አይነጠቅም። የግል ንብረት ለሕዝብ ጥቅም ሲባል የሚወሰድ ቢሆንም እንኳ በቂ ካሳ ሊከፈለው ይገባል በማለት ተደንግጎ ይገኛል። የንብረት መብት አገር አቀፍ የህግ ማዕቀፍን ስንመለከት ደግሞ፣ ውድና የተከበራችሁ አድማጮች፣ በኢትዮጵያ እንደሌሎች መሰረታዊ መብቶች ሁሉ በኢፌዶሪ ህገ መንግስት ስለ ንብረት ወይም ለንብረት መብት ዕውቅና በመስጠት ጥበቃ ተደርጎለታል። በዚሁ መሰረት ማንኛውም ኢትዮጵያዊ የግል ንብረት ባለቤት መሆኑ እንደሚከበርለት በህግ መሰረት ንብረት የመያዝና በንብረቱ የመጠቀም የሌሎች ሰዎች መብቶችን ሳይቃረን ንብረቱን ለሌላ ሰው የማስተላለፍ መብትን የተጎናጸፈ ሲሆን የግል ንብረት ባለቤት መብት እንደተጠበቀ ሆኖ መንግስት ለህዝብ ጥቅም አስፈላጊ ሆኖ ሲያገኘው ብቻ ለንብረቱ ተመጣጣኝ የሆነ ካሳ በቅድሚያ በመክፈል የግል ንብረትን ለመውሰድ እንደሚችል በህገ መንግስቱ አንቀጽ አርባ ንዑስ አንቀጽ ስምንት ላይ ተደንግጎ ይገኛል። የህገ መንግስቱ አንቀጽ አርባ ንዑስ አንቀጽ ሁለት ላይ የግል ንብረት ሲል እንደ ዓላማ አድርጎ የወሰደው ማንኛውም የኢትዮጵያ ዜጋ ወይም ህጋዊ ሰውነት ያላቸው ኢትዮጵያዊ ማህበራት ወይም ሌሎች በህግ በተለየ በጋራ የንብረት ባለቤት እንዲሆኑ የተፈቀደላቸው ማህበረሰቦች በጉልበታቸው በፈጠራ ችሎታቸው ወይም በካፒታላቸው ያፈሩት ወይም ያገኙት የሚዳሰስ ወይም የማይዳሰስ የሚጨበጥ ወይም የተጨባጭነት ጸባይ የሌለው ዋጋ ያለው ውጤት መሆኑ ተደንግጎ ይገኛል። ውድና የተከበራችሁ አድማጮች ከህገ መንግስቱ አንቀጽ 40 ንዑስ አንቀጽ ሁለት ድንጋጌ ለመረዳት እንደሚቻለው ሰዎች በሶስት መንገዶች ንብረት ማፍራት ወይም ማግኘት የሚችሉ ሲሆን፣ አንደኛው ጉልበታቸውን ተጠቅመው የሚያፈሩት ወይም የሚያገኙት ንብረት፣ ሁለተኛው በትምህርት ወይም በልምድ በሚያገኙት ዕውቀትና ክህሎት ተጠቅመው የሚያፈሩት ወይም የሚያገኙት ንብረት ሶስተኛው ደግሞ ካፒታላቸውን ኢንቨስት አድርገው የሚያፈሩት ወይም የሚያገኙት ትርፍ ወዘተ ሊሆን ይችላል። በእነዚህ የሀብት ማግኛ መንገዶች የሚፈጠሩት ወይም የሚፈሩት ንብረቶች ተጨባጭነት ባህሪ ያላቸው ኮርፖሪያል ቲንግስ ወይም የተጨባጭነት ጠባይ የሌላቸው ኢንኮርፖሪያል ቲንግስ ሊሆኑ እንደሚችሉም በህገ መንግስቱ አንቀጽ አርባ ንዑስ አንቀጽ ሁለት ላይ በግልጽ ተደንግጓል። በዚሁ አጋጣሚ ንብረትን ኮርፖሪያል ንብረት የሚዳሰስ ወይም የሚጨበጥ ንብረት እና ኢንኮርፖሪያል የማይዳሰስ ወይም የማይጨበጥ ንብረት በማለት በሁለት ልንከፍለው እንችላለን። እንዲሁም ንብረትን ተንቀሳቃሽ ሙቨብል እና የማይንቀሳቀስ ኢሙቨብል ንብረት በማለት በሁለት ይከፈላል። ውድና የተከበራችሁ አድማጮች፣ የኮርፖሪያል ንብረት የሚዳሰስ የሚጨበጥ ንብረት በዓለም ላይ ተጨባጭ ሕልውና ያለው ወይም የሚታይ ወይም የሚጨበጥ ሲሆን መሬት፣ ቤት፣ ጌጣጌጦች፣ ብር እና ወዘተ ካሉ ቁሳዊ ወይም ማቴሪያል ነገሮች ጋር የተገናኘ ነው። ኢንኮርፖሪያል ወይም የማይዳሰስ የማይጨበጥ ንብረት ደግሞ ህልውናው ወይም መኖሩ የማይታይና የማይዳሰስ ልንዳስሰው የማይችል ሲሆን የቅጂ መብት ኮፒራይት፣ ፓተንት ራይት እና የንግድ ምልክት ትሬድማርክ፣ ትሬድ ኔም የንግድ ስም መብቶችን እንደ ምሳሌ ልንጠቅሳቸው እንችላለን። እንዲሁም በህገ መንግስቱ አንቀጽ 40 ንዑስ አንቀጽ 7 ላይ እንደተደነገገው ማንም ኢትዮጵያዊ በጉልበቱ ወይም በገንዘቡ በመሬት ላይ ለሚገነባው ቋሚ ንብረት ወይም ለሚያደርገው ቋሚ ማሻሻል የሙሉ መብት ባለቤት ሲሆን ንብረቱን የመሸጥ፣ የመለወጥ፣ የማውረስ፣ የመሬት ተጠቃሚነቱ ሲቋረጥ ንብረቱን የማንሳት፣ ባለቤትነቱን የማዘዋወር ወይም መንግስት ለህዝብ ጥቅም ብሎ በሚወስድበት ጊዜ የካሳ ክፍያ የማግኘት መብትን እንደሚያካትት በህገ መንግስቱ ተደንግጎ ይገኛል። በህገ መንግስቱ አንቀጽ አርባ ንኡስ አንቀጽ ሶስት መሰረት የገጠርም ሆነ የከተማ መሬትና የተፈጥሮ ሀብት ባለቤትነት መብት የመንግስትና የህዝብ ብቻ ነው። መሬት የማይሸጥ የማይለወጥ የኢትዮጵያ ብሔሮች ብሔረሰቦችና ህዝቦች የጋራ ንብረት ነው በማለት ተደንግጎ ይገኛል። ነገር ግን ይህ የህገ መንግስቱ ድንጋጌ ባለበት ሁኔታ የውጭ አገር ዜጋ በትንሹ 150 ሺህ ዶላር ይዞ ወደ ኢትዮጵያ መግባት ከቻለ የቋሚ ንብረት ባለቤት መሆን የሚያስችል ረቂቅ አዋጅ በቅርቡ መዘጋጀቱ መነጋገሪያ መሆኑ ይታወሳል። ረቂቅ አዋጁ የውጭ ዜጎች በኢትዮጵያ የማይንቀሳቀስ ንብረት ባለቤት ወይም ባለይዞታ የሚሆኑበትን አግባብ ለመደንገግ የወጣ ረቂቅ አዋጅ የሚል ስያሜ ተሰጥቶት ለህዝብ ተወካዮች ምክር ቤት ግንቦት 12 ቀን 2017 ለሚመለከታቸው ቋሚ ኮሚቴዎች እንዲመራ የተደረገ ሲሆን በውስጡ አራት ክፍሎችን 20 አንቀጾችንና 46 አንቀጾችን ያካተተው ይህ ረቂቅ አዋጅ በኢትዮጵያ ኢንቨስትመንት ቦርድ እና በኢትዮጵያ ኢንቨስትመንት ኮሚሽን መነሻ ሀሳብ አመንጭነት በፍትህ ሚኒስቴር ተዘጋጅቶ መቅረቡ ተዘግቧል። በተዘጋጀው ረቂቅ አዋጅ መሰረት የውጭ ዜጎች የመሬት ወይም የቤት ባለቤት ሲሆኑ የሚኖራቸው መብትና ግዴታ ከኢትዮጵያውያን ጋር አይላይም የሚል አንቀጽን በውስጡ ማካተቱ ተገልጿል። ረቂቅ አዋጁ በምክር ቤቱ ውይይት የተደረገበት ሲሆን ከምክር ቤቱም ውጭ በተለያዩ መገናኛ ብዙሃን የተለያዩ የማህበረሰብ አካላት፣ ፖለቲከኞችና ምሁራን ስጋታቸውንና ይሁንታቸውን በመግለጽ በመከራከር ላይ መሆናቸው ይታወቃል። ረቂቅ አዋጁ የሚጸድቅ ከሆነም የህገ መንግስት ማሻሻል ወይም ሮቪዥን እንደሚያስፈልገው ይታመናል። ውድና የተከበራችሁ አድማጮች፣ በህገ መንግስቱ ከተደነገጉት የንብረት መብቶች በተጨማሪ በፍትሐ ብሔር እንዲሁም በወንጀለኛ መቅጫ ህጉ የባለ ንብረቶችን መብት ለማስከበር የሚያስችሉ ድንጋጌዎች ተጋጥተዋል። በዚሁ መሠረት ስለ ንብረት በጠቅላላውና ስለ ይዞታ በርካታ ድንጋጌዎች ከፍትሐብሔር ሕጉ አንቀጽ 1126 ወይም 1126 ጀምሮ የተካተቱ ሲሆን የኢፌዴሪ የወንጀለኛ መቅጫ ህግ ደግሞ በተንቀሳቃሽ ወይም ሞቨብል ንብረት ላይ የሚፈጸሙ ወንጀሎችን በሚመለከት ከአንቀጽ 665 እስከ 684፣ በማይንቀሳቀስ ወይም ኢሞቨብል ፕሮፐርቲ ወይም ንብረት ላይ የሚፈጸሙ ወንጀሎችን በተመለከተ ከአንቀጽ 685 እስከ 688 በሰው ንብረት ላይ ጉዳት ማድረስን በተመለከተ ከአንቀጽ 689 እስከ 691 እንዲሁም በንብረት መብቶች ላይ የሚፈጸሙ ወንጀሎችን በሚመለከት ከአንቀጽ 692 እስከ 705 በዝርዝር ተደንግገው ይገኛሉ። ስለሆነም የንብረት መብትን በተመለከተ በአገር አቀፍ የህግ ማዕቀፎች ማለትም በህገ መንግስቱ በፍትሀቤር ህጉ፣ በወንጀለኛ መቅጫ ህጉና በሌሎች ተዛማጅነት ባላቸው አዋጆች እንዲሁም በዓለም አቀፍ የህግ ማዕቀፎች ማለትም በዓለም አቀፍ የሰብአዊ መብቶች መግለጫ በእንግሊዝኛው ዩኒቨርሳል ዲክላሬሽን ኦፍ ሂማን ራይት ዩዲኤችአር በዓለም አቀፍ የሲቪልና የፖለቲካ መብቶች ቃል ኪዳን ሰነድ በእንግሊዝኛው International Covenant on Civil and Political Rights ICCPR እና በዓለም አቀፍ የኢኮኖሚ ማህበራዊ እና ባህላዊ መብቶች ቃል ኪዳን ሰነድ በእንግሊዝኛው International Covenant on Economic, Social and Cultural Rights መሰረት የባለንብረቶች መብትን ለማስከበር የሚያስችሉ ድንጋጌዎች ተካተው ይገኛሉ። ቡድና ላይ የተከበራቸው አድማጮች፣ በመጨረሻም በንብረት መብት ላይ ያሉ ገደቦችን እንመለከታለን። በመርህ ደረጃ ሰዎች ንብረት የማፍራትና የመጠቀም መብት ያላቸው ቢሆንም ይህን መብት መጠቀም ከገደብ የጸዳ ወይም ፍጹም የሆነ መብት አይደለም። በዚሁ መሰረት በንብረት መብት ላይ ከሚጣሉ ገደቦች አንዱ ለህዝብ ጥቅም ሲባል ንብረት በመንግስት የሚወሰድበት ኤክስፕሮፕሪሽን ስርዓት ስለመሆኑ በህግ ተደንግጎ ይገኛል። ሆኖም ግን ለህዝብ ጥቅም ሲባል የግል ንብረት በመንግስት ሲወሰድ ተገቢው ካሳ ተሰልቶ መከፈል እንዳለበትም በህገ መንግስቱ አንቀጽ 40 ንዑስ አንቀጽ 8 ላይ ተደንግጎ ይገኛል። በንብረት መብቶች ላይ የተጣለው ሌላው ገደብ በፌዴራል በክልልና በአካባቢ ደረጃ ሊወጡ የሚችሉ የአካባቢ ህጎች እና ደንቦች environmental laws and regulations ውስጥ ተካተው የሚገኙ ገደቦች ናቸው። ይህም ለአካባቢ ጥበቃ ሲባል የሚደረግ ጥንቃቄን የሚመለከት እንደሆነ ይታወቃል። በተጨማሪም ሰዎች የንብረት መብታቸውን ሲጠቀሙ የሌሎችን ሰዎች መብት በማያውቅ ወይም በማይጎዳ መልኩ መሆን እንዳለበት ተደንግጎ ይገኛል። እንዲሁም በንብረት ላይ ያለን ህጋዊ መብት የመጠቀም መብት በይርጋ መሰረታዊ መርህ እንደሚገዛ ተደንግጓል። ይህ ማለት ሰዎች የንብረት መብታቸውን ለማስጠበቅ በህግ የተቀመጠውን የጋ ጊዜ ማክበር እንዳለባቸው ነው የሚያስረዳ። ውድና የተከበራችሁ አድማጮች፣ አብራችሁ ቆይታ ያደረግኩት አህመድ እንድሪስ ነኝ ከኢትዮ ኔትወርክ ዩቲዩብ ቻናል። እንደምን ቆይታችኋል? ለዛሬ የቀረበ ጉዳይ የተከታተላችሁትን የሰማችሁትን ይመስላል። ታዲያ የቀረበ ጉዳይን አስመልክቶ ሀሳብ፣ አስተያየት ካላችሁ ከስር በኮሜንት ሴክሽን ላይ እንድታካፍሉኝ እያስታውሰው፣ በሌላ ጠቃሚ ጉዳይ ዳግም ተመልሰን እስክንገናኝ መልካም ጊዜ ተመኘው።